ሰላም ሰላም ሰላም ለእናንተ ይሁን፣ የዩቱብ ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን፣ ይጋ ሁሉ ሰላም ነው። ዛሬ ደግሞ ያው መኝታ ላይ ሆኜ ነው ደግሞ እናትዬ እዚህ እዚ ዩቱብ ላይ ደግሞ መጥቶም ጡት ማሳዣ ላይ አሳይዘችም እንደሚመክራሱ የለም እንዳይሉኝ ብቻ አይ ይኔ መስከረም መስሚያ ጥጥ እንደሆነ ልጆቹ አላወቁም። እና እንዴ ናቸው። የኔ እንግዲህ ምንም ማድረግ አይቻልም። የኔ እንግዲህ የሚታለብ የፈረንጅ ላማ አይደለም። ስለዚህ አይ የቲክቶክ ህብረተሰብ አሉ እና ደህና ናችሁ ግን አሁን ደግሞ እዚህ ጋር ዩቱብ ላይ መጥቶ ደግሞ የሚመክራት ሰው የለም ወይ? ጡት ማሳጅ አታሲዝም እንዳይሉኝ። አይ አይ የሚያወሩት ያጡት እና ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? እኔ ስለ እኔ ጡት አትጨናቁም። እኔ ማንም ብላችሁ ራሳችሁን ከስተ ጀርባ ይውሽ ጋይሶች እና ስለዚህ ተው ተው ተው እና ለማንኛውም ደህና ናችሁ? ዛሬ መኝታ ላይ ሆኜ ነው የመጣሁት። ያው እንዴት ነው ግን መጫት መስላለሁ፣ መጫት መስላለሁ አይደለ? መኝታ ላይ ሆኜ መጫት መስላለሁ። ደህና ናችሁ ግን? ሁሉ ሰላም፣ ሁሉ መልካም እንዴት አለፈ? አውደ አመቱ እንዴት አለፈ? አረፋ እንዴት አለፈ? እና አለሁላችሁ፣ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ያው እኔማ እየተሽከረከርኩኝ እናቴ የዱባዩን ስማም ያልዞርኩበት ቦታ አለ ብላችሁ ነው ያልዞርኩበት ከተማ አቡዳቢ ትላላችሁ ዱባይ መሽከርከር ነው ብታዩ እና እኔ እኔ ግርም የሚለኝ ውዶች ምን እንደሆን ታውቃላችሁ? እኔ እነሱ ቀን ሙሉ እየነዱ እየዋሉ ምንም አይመስላቸው፣ ግን ለምንድን ነው እኔ ቁጭ ብዬ ነው እንግዲህ መኪና ውስጥ አብርዳትም ዞሮ ግድክም ድክም የሚለኝ እግዚአብሔር ነው እንዲሁም ምን የቤት ውስጥ ኩሽና ውስጥ ወጥፌ የምን አደርጋለሁ ወቅ ምናምን አድርጌ ተዝናንቼ ሀገር አይቼ መዝናኛ ቦታ አይቼ ነው መጣው፣ ግን ይደክመኛል። እናንተም እንደኔ ናችሁ እና ደህና ናችሁልኝ? የዩቲዩብ ቤተሰቦቼ እንዴት ናችሁ? ታዲያ አቡ አቡዳቢ ግን እንዴት እንደሚያምር ብታዩ። በስመ አብ አቡዳቢ፣ በስመ አብ። ዋናው ከተማማ እንዴት አባቱ እንደሚያምር ብታዩ። ዛሬ ግን ዱባይነን ያለ ነው። እና በተረፈ ደህና ናችሁ? ግን የቲክቶክ ህብረተሰብ የዩቱብ ህብረተሰቦች ደህና ናችሁ። ዛሬ እንግዲህ መኝታ ላይ ሆኜ ነው ማወራችሁ። ጌታን እንቅልፍ ይመቷል፣ ግን ትንሽ ከእናንተ ጋር ልጫወት ብዬ ነው። ዩቱብ ላይ እያበረታታችሁ ነው፣ ግን ዩቱብ ላይ እንዴት ነው እያበረታታችሁ ነው ያላችሁት? እና ደህና ናችሁ ግን ሰሞኑን መሽከርከር ነው ብታይ ከአመት በዓሉ መቼ ነው አርባ ከሐሙስ ጀምሬ ይመስላል እስከ ሲትዮዋ ጋር ዝም ብለን እንዞራለን። ይዛይ ማትሄድበት ቦታ የለም ልክ የቦርሷ ይመስል እያንጠለጠለች ይዛ የሄደች በስመ አብ። ግን መውጣቴ ደስ አለኝ። ብዙ ቦታ እየው ብታዩት እግዚአብሔር ማላቅበት ቦታ በጣም ብዙ ቦታ እየው እንትን እኔ ምንድን ነው ስሙ ለካ እዚህ ሀገርም እንዳንበሳ ግቢ ያለ ለካ እናንተ በስመ አብ እና ትንም ራሱ መዝና የመጫወቻ ቦታ ሄደን እንዲህ ትገቡና የሆነ እንደዚህ አይናችሁ ላይ ታደረጉና ይዟችሁ ሚሽከረከር። ወይኔ እንዴት እንደፈራሁ እዛ ላይ ማ፣ እንዴት እንደፈራሁ የሆነ ገደሉስ ውስጥ ምገባው። ጭንቅላቴ ዞረ ዞረ ዞረ። አንዳንዴ ማ ወጣ ወጣ ማለት እኮ ደስ ይላል፣ ግን አይምሮ ይን አድሽን የመጣሁት እግዚአብሔርን። ከሐሙስ ጀምረን በቃ ደጅ ነን ከሴትዮዋ ጋር እየዞርኩኝ ዛሬ ከሰዓት በኋላ ነው ይኸው። ዱባይ እዚህ አረፍ ያልኩት ስንዞር ስንዞር፣ እንደው በቃ እኔ እንደው እኔ አይደክማትም እንዴት እሷ ነው ያልኩት፣ እግዚአብሔር ነው። እኔ የሚያስጠላኝ ግን ምንድን ነው ብትሉ፣ ከነሱ ጋር ስዞር ማለት ነው፣ ትፈልጊያለሽ ትፈልጊያለሽ የሚሉት ነገር ወይኔ እንዴት እንደሚያናድደኝ እግዚአብሔር ነው። ማለት ቀጥ ብሎ ቢያዙላችሁ ደስ ይላል፣ ግን ይሄን ትፈልጊያለሽ፣ ይሄን ትፈልጊያለሽ፣ የሆነ መሳሳት ላይ እንደው ያው ምሳ ነው፣ እና እንደው ያው ይርበኛል፣ ደጅ ላይ ነው። አብራ ተሞሎ ምሳዬን በላው እንጂ የሆነ አስክሬ ምናም የሆነ ነገር ሲበሉ ሲጠጡ ትፈልጊያለሽ። እኔ ፊቴን ዝፍዝፍ አድርጌ ፊቴን አዙሬ ነው ካጠገቡ ዞር ምለው። እንዴት እንደምታናድደኝ አንስታ ገዝታ እንኪ ብሎ መስጠት ነው እንጂ ውሽ ያረባገረ እንደው አንዳንድ እህቶች እኮ አሉ እንደው ማይገዙላቸው ማይበሉ ራሱ እግዚአብሔር ብቻቸው። አንዳንድ ደግሞ አሉ የተባረኩ አብሯችሁ በአንድ ሳህን ከእነሱ ጋር አብራችሁ የምትመገቡት እና የተለያየ ነው። አረብ ሀገር ብቻ ይሁን ብቻ ሰርተን እያገኘ ነው ተመስገን ነው የሚባለው አደለ? እንደ ተመስገን ነው የሚባለው እና በተረፈ ደህና ናችሁ ግን አይ ጉድ አለ እና ምናለ አዲስ ነገር አሁን እኮ ላረፋ ማለት ነው። በጣም ብዙ ልጆች ተሳፍሯል። የእኛ በሻዎች በጣም ብዙ ልጆች ላረፋ እና በተረፈ ደህና ናችሁ? እያበረታታችሁ ነው፣ ሰብስክራይብ እያረጋችሁልኝ ነው። እንደው ሰዓቷን እንኳን አስቆጥሩልኝ ጉዶች። ምንም ነገር ባይጥማችሁ የምታዩት ነገር ያው ያው ብዙ የሚያስተምር ነገርም የለውም። ያው ለወደፊት ግን ይጠቅመኛል። ብዙ ብዙ አዳዲስ ነገሮችን ይዤላችሁ እመጣለሁ። እትንበሉልኝ ስልኩን እየከፈታችሁ ደቂቃ እንዲቆጥርልኝ አድርጉ። እሺ፣ ሰዓት እንዲቆጥርልኝ እንደምን ብዬ ማለት ነው። ያችን አራት ሺህ ሰዓቷን ግዴታ መሙላት አለብኝ፣ ግን ምንም ገና ነው። ሰብስክራይብ ምን ምን ለምን እንደሆነ አላውቅም። እኔ ሰብስክራይብ አያረጉም፣ ዝም ብሎ እይታ ግን አለው፣ እይታ በጣም ነው ያለው። ግን ሰብስክራይብ እና ሰዓቱ ቢያስቆጥሩልኝ ደስ ይለኛል። እንዲ አለፍ ባሉበት ሰዓት በምትሉበት ሰዓት ሰብስክራይብ እያደረጋችሁኝ ስልካችሁን ደግሞ ሌላ የምታዩበት ትንሽ ስራ ከሌላችሁ ትንሽ ከፍታችሁ ደቂቃዋ እንድትቆጥርልኝ ብታደረጉልኝ በቅንነት እውነት ደስ ይለኛል። እንደዛ ብታደረጉልኝ የኔ ውዶች፣ ደቂቃዋን ከፍታችሁ ማለት ነው። ደቂቃዋ እስከምታልቅ ድረስ ማለት ነው። እንደዛ ብታረጉልኝ ሰዓቱ ይቆጥረልኛል ማለት ነው። እና ቅና ልባችሁ ውስጣችሁ ቅን የሆነው ቢያንስ እንኳን ሙሉ እንኳን ባጨርሱ ግማሹዋን ድረስ እትን በትሉኝ ደስ ይለኛል። እሺ ውዶቼ፣ እና በተረፈ ደህና ናችሁ። ግን እንቅልፍ እንቅልፍ ብሎኛል። በዚሁ ይዞ ሸብለል ልይል ነው እንቅልፌ፣ እግዚአብሔር እንቅልፍ እንቅልፍ እያለኝ ነው። ይዞኝ ሌር ነው። እና እንደዛ ነው እላችኋለሁ፣ ውዶቼ የቲክቶክ ቤተሰቦቼ። ድካም፣ የሰሞኑ ድካም በቃ ድክም ብሎኛል። አሁን ለጥ ያርኩት፣ ነገ አስር ሰዓት ነው የምነሳው። ተነስቼውን እራቴን ልብለና ለጥ ላለው ጥቅል ብዬ በተረፈ ግን ደህና ናችሁ እናንተ? አረፋ እንዴት ነበረ?

እና በተረፈ ነገ እንገናኝ። በቃ ሰላሙ ያለኛው እንድክኔ ስራ ላይ እንቅልፌ መጥቷል። እተኛ ነው እንዳልኳችሁ ሰዓቱን አስቆጥቶብኝ። ሰብስክራይብ አድርጉኝ፣ እሺ የእኔ ውዶች። ባይ፣ ሰላም ሁኑ።